ሰላም ጤና ይስጥልን፣ አርማጅ ተመልካቾቻችን መጋቢ ስምንት 2017 ዓ.ም የመጋቢ ስምንት የሁለተኛ ዙር መርሃ ግብር መረጃዎች ይሸመጥቻለሁ። በዚህ መርሃ ግብር የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። በአማራ ክልል ወደ ተለያዩ ግንባሮች ወደ መቅደላ፣ ደብረ ኤልያስ፣ ፋብሪካ፣ ለኮማ ቋሪት እንዲሁም ደግሞ የጀኔራሉ መልክት ጨምሮ የተለያዩ መረጃዎችን ይያያሉ። እነዚህ መረጃዎች ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዘው። ከግንባር እነዚህ እንጃለሁ። ተዛማጅ መረጃዎችም አሉኝ። ጄኔራሉ ግዴ የጦር ከፍተኛ መሪዎችን አሰብስበው በነበረበት ጊዜ ቀጣዩን የጦርነት ዕቅድ በተመለከተ እንደዚህ ይፋ ያደርጓቸው ትእዛዞች አሉ። እነሱን አደርሳ እንግዲህ የተለያዩ አስተያየቶች ደርሰውኛል። አስተያየቶችን ጥቆማ፣ ዜና ስትሪቤል ዶት ኮም ላይ ላኩ ሊባልኩት መሰረት በርካታ አስተያየቶችን ነው የላካቸው። በእጅጉ አመሰግናለሁ። አሁንም ተሳትፏችሁ ይቀጥል። እንግዲህ ከደረሱኝ አስተያየቶች መካከል ያው የመጀመሪያው ያው አስቂኝ አስተያየት ብየዋለሁ። እኔ ግን ያው ወደ እናንተ አቀርበዋለሁ ለአጠቃላይ ምልከታ ስለሚሆን እና ምን ያክል በፖለቲካ ውስጥ አሁንም የራስን ማዕከላዊ ሀሳብ አለመጠበቅን የሚያሳይ ስለሆነ አቀርበዋለሁ። ከዛ በፊት ከኢትዮጵያ ብሔራዊ ቲያትር እየተሰማ አንድ ዜና አለ። አርቲስት መራይ ስጦት ከዚህ ዓለም በሞት ተለይተዋል አለ። ብሔራዊ ቲያትር ሰራተኞች፣ እንዲሁም ደግሞ ለኪነ ጥበብ ቤተሰቦች መጽናናትን እመኛለሁ። ወደ መረጃዎቹ እና አስተያየቶቹ ይሄዳለሁ። የመጀመሪያው አስተያየት እንግዲህ ጌታቸው ረዳ ከአሁን ከህወሓት የተገፋው የተባረረው በአማራነቱ ነው የሚለው አስተያየት ነው። ያሳገኝ እሱን ነው ወደ እናንተ የማቀርበው እነዚህ አይነት ነገሮች በተደጋጋሚ እንግዲህ ያው በአማራ ፖለቲካ ውስጥ ብዙ ጊዜ ያው ሰዎች ያላሉትን የኔናቸው ማስጠጋት፣ ምናባዊ የፖለቲካ ስሌቶችን መውሰድ የተለመደ ነው። ምናባዊ የፖለቲካ ስሌቶችን እንትና እንደዚህ ነው የሚያስበው በሚል ቅድመ ድምዳሜ እንትና እንደዚህ ስለሆነ ነው በሚል ፖለቲካ፣ በዛ መንገድ አይደለም የሚሰራው። ተጨባጭ የሆኑ መረጃዎች ላይ ተመስርቶ ከዛ ጋር ነው አጋርነትን መስራት የሚቻለው። ወይም ደግሞ አጋር የማይሆን ከሆነም የጥላትነት የወዳጅነት መለያ መስፈርት የሚኖሩት ጌታቸው ረዳ አሁን ከህወሓት የተባረረው በአማራነቱ ነው፣ ማንነትህን ነግረን ነበረ አድዋ ብለህ ተበላህ፣ የሚል አስተያየትን ተጨምሮ እንግዲህ እንደዚህ ተብሎ እየተጻፈ ነው ተብሏል። ራያ አምሃራይ ብዕራይ እያሉ አሁን የአድዋ ሰዎች እንዳባረሩት ነው እየተገለጸ ያለው። ይሄ ጌታቸው ብቻ ነው ይህን ምላሽ ሊመልሰው የሚችለው። ሌላው አማራ ስለሆነ የተባረረው እንዲሁም ደግሞ ትግሬ በመሆኑ ነው ይህንን ስልጣን ይዞ የቆየው የሚለው ጌታቸው ብቻ ነው የሚመልሰው እና በዚህ መንገድ ያው ብዙዎቹ እንደዚህ አይነት ነገሮች ሲመጡ ከራስ አጀንዳ በፍጥነት የመውጣት ጉዳዮች ስለሚታዩ ነው። ጌታቸው ህወሓት ውስጥ ባለው የፖለቲካ ግፊት ውስጥ ነው የቆየው። ካሁን በፊት በተደጋጋሚ ተጠይቆ ተናግሯል። ራሱ እኔ ማንነቴን ነው ያውቀዋለሁኝ በወሎ ክፍለ ሀገር ነው የተማርኩት እኔ ግን ማንነቴ ትግሬ ነው ብሎ በተደጋጋሚ ተናግሯል። አሁን አማራ በመሆኑ ነው የተገፋው ብሎ መናገር ላለፉት ሶስት ዓመታት ከ2014 16 በነበሩት የህወሓት ጦርነቶች ለበዛ ጦርነት ውስጥ ግፍና ሰቦ ቃል ያደረሰባቸው የአማራ ወገኖች ወይም ደግሞ የፖለቲካ መደብ ልዩነት ተፈጥሮ እንግዲህ ከአማራ ልሂቃን ጋር የፖለቲካ ሂሳብ እናወራርዳለን በሚል አማራውን ባለም አቀፍ ደረጃ በተለይ ጌታቸው ያለውን የዲፕሎማሲ ጫናና የህወሓትን አጠቃላይ የፖለቲካ ካፒታል ተጠቅሞ የሰራው ዲፕሎማሲያዊ መነጠልና በዛ ጦርነት ውስጥ ደግሞ የአማራ ልሂቃንና ከአማራ ህዝብ ጋር ሂሳብ እናወራርዳለን ያለበት ጉዳይ ተረስቶ አሁን ጌታቸው የተባረረው በአማራነቱ ነው የሚል እንግዲህ የአዛኝ ቅቤ አንጓች አይነት አስተያየቶች የት ድረስ ይወስዳሉ? እናንተ ማስተያየቶችን ስጡባቸው። እንግዲህ አስተያየቱን የላካችሁ ሰዎች እንደዚህ አይነት ሀሳቦች ብዙ ጊዜ አዘናጊ ከመሆናቸው ውጭ የባለቤቱን ጉዳይ ለባለቤቱ መተው ነው። በአሁን ባለ ሁኔታ ብሔር የፖለቲካ መለኪያ ቅድሚያ አይሆንም። ማንነት እንደ ግለሰቡ አቀባበል ነው የሚሆነው። እነ ሴኮቱሬ ጌታቸው አማራ ሆኖ ነው እንግዲህ ከእነ ስዩም መስፍን ጋር ተከዜ በረሃዎች ውስጥ ለህዋ ሲዋጉ እስከ መጨረሻው ድረስ ሕይወታቸው ያለፈው። ይሄ እንግዲህ ትግሬ ስለሆነው አይደለም የተቀበሉት የፖለቲካ ማንነትም ስለሆነ ነው። ስለዚህ ጌታቸው ረዳ ለተቀበለው የፖለቲካ ማንነት ከሦስት ዓመት በላይ በትግራይ ውስጥ የፖለቲካ ኃላፊነት ወስዶ ሰርቷል። ከዛ በፊትም የትጥቅ ትግል መርቷል። ስለዚህ አሁን ጌታቸው እንደዚህ ነው፣ እንደዛ ነው እሱ ያላለውን እያሉ መገኘት ከማዘናጋት የሚተርፍ ምንም ጥቅም የለውም። በተደጋጋሚ ለዚህ ነው እንግዲህ የአማራ ብሔርተኝነትም የአማራ የፖለቲካ ትግልም ለሰርጎ ገቦች እንዲሁም ደግሞ ለአልፎ ያጆች ጭምር ተጋላጭ የሚያደርጉት እንደዚህ አይነቶቹ ሸብረክ የሚሉ አስተያየቶች ናቸው። እንግዲህ አስተያየቱም በዚህ ልክ አቅርቤ ያለው ወደ ሌሎች ሲሄድ በማዕከላዊ ጎንደር አለፋ ወረዳ ሻውራ ከተማ የባንክ ሰራተኞች በግዳጅ ለሚሊሻና ለፖሊስ ገንዘብ አዋጡ እየተባሉ ጫና ውስጥ ገብተዋል የሚል አስተያየት ነው። እንግዲህ በተለያዩ አካባቢዎች ነው ለሚሊሻ ለዘማች በሚል በግዴታ ገንዘብ እንዲያዋጡ ነጋዴዎች፣ የመንግስት ሰራተኞች እየተደረጉ ያሉት። ይህም ከዛ የተለየ አይደለም። ሌላው ዛሬ እንግዲህ ከነበሩት የአብይ አህመድ ጉብኝቶች መካከል አብይ አህመድ ወደ ባህር ዳር ሂዷል። ዛሬ ባህር ዳር በነበረው ቆይታ እንግዲህ የኮሪደር ልማትን በተመለከተ በኢትዮጵያ ቴሌቪዥን ራሱ ረዘም ያሉ ደቂቃዎችን ገብቶ እያብራራበት ጉዳይ አለ። ባህር ዳር እንግዲህ የዚህ ጉብኝት ዓላማ የዜናው ዓላማ ምንድን ነው? የሚለው ሁሉም ሰው የሚረዳው ነው። ጦርነት ውስጥ አይደለንም፣ ልማት ላይ ነን፣ ልማት እየሰራን ነው የሚል እንግዲህ የፖለቲካ ምላሽ ለመስጠትና በዚህ ፕሮፓጋንዳ ለመስራት እንደሆነ ግልጽ ነው። እንግዲህ ከዛ ባለፈ እንግዲህ አስተያየት ላይም ብዙዎቹ የሚጋሩት አስተያየት ይመስለኛል። ተመስገን ጥሩ ነን በተመለከተ እንግዲህ ብዙ ጊዜ የሚያደርጋቸው ነገሮች አምኖበት ነው ወይስ ደግሞ ምን ሆኖ ነው የሚለውን ብዙ ሰዎች ሊጠይቁ ይችላሉ እኔም በተደጋጋሚ እንደዚህ አይነት ነገሮች እንመለከታለሁ በደንብ አይታችሁት ከሆነ አብይ አህመድ የሚያደርጋቸውን ነገሮች እየተከተለ ነው ተመስገን ጥሩ ነው የሚያደርገው ይሄም የጎባጣ ሽከራ ጎንብሶ ይሄዳል እንደሚባለው ነው እንግዲህ ብዙ ጊዜ እንደው ከተውስታዎች መካከል ሰሞኑ ድሬዳዋ በነበረው የስቴዲየም ጉብኝት ላይ አብይ አህመድ ስቴዲየሙ ሲሮጥ አብሮ ሲሮጡ የነበሩት ያው ከኋላ ሲያሯሩት ከነበሩት ተመስገን ጥሩ ነው ከአሁን በፊት በአዲስ አበባ እንጦጦ ፓርክ አብይ አህመድ ብስክሌት ሸርተቴ ሲጫወት አብሮ ሸርተቴ ጫወት ነበር። ሰሞኑን ደግሞ ዳገት ስር ላይ ፑሻፕ ሲሰራ አብይ አብሮ ሲሰራ ነበር። ከዚህ ባለፈ እንግዲህ በተለይ አብይ በህውሃት ጊዜ ጉዳ ሊደርስበት ነበር አብይን በመጠበቅ ለዚህ ሀገር ባለ ሁለታኔ ብሎ እንደሚያስብ ነው እንግዲህ የተመስገን ጥሩነህ የውስጥ የመረጃ ምንጮች የሚገልጹት። በተደጋጋሚ በተደጋጋሚ አብይ ለኢትዮጵያ የወጣ ፀሐይ ነው። የአብይን ትንሣኤ ሊያጨናግፉ ከነበሩ የህውሃት ሰዎች እኔ የተከላከልኩ ተከላከልኩ ስለዚህ የኢትዮጵያን ባለውለታ በመጠበቅና እኔም የዚህ ታሪክ አካል በመሆን የኩራት ይሰማኛል፣ የሚል ንግግርም ጭምር ያሰማባቸው መድረኮች እንዳሉ ነው የሚታየው። እውነታው ግን ይሄ ነው ወይ? አሁን ተመስገን ጥሩ ነው ወክየዋለሁ የሚለው ህዝብ በዚህ ጊዜ ያለበት ሁኔታ ብስክሌት የሚያስጋልብ ፓርክ ላይ ሸርትቴ የሚያጫውት ጊዜ ላይ ነው ወይ የሚለውን እንግዲህ አስተያየት ስጡበት። እኔ ግን ትዝብቴን በዚህ ልክ አቅርቤ ያለው ወደ ብልጽግና በተለያዩ የአማራ ክልል አካባቢዎች ወደ መረጃዎች ገብቻለሁ። በተለያዩ የአማራ ክልል አካባቢዎች ግልጽ የሆነ የጦር ወንጀል እየፈጸመ ነው ይላል። የሚቀጥለው መረጃ የፋኖ ቤተሰብ ናችሁ በሚል ንብረት እያወደመ ነው፣ እያሰረ ነው፣ እያንገላታ ነው የሚገኘው። በተለያዩ አካባቢዎች ይህንን ሲያደርግ በተከታታይ መረጃዎች እያደረስኳችሁ ነበር። ዛሬ ደግሞ ከሸዋ አካባቢ እንግዲህ የሶስት ቀን አራስ ወይም ደግሞ እመጫትን ጨምሮ በርካታ ሰዎች ናቸው እየታሰሩት ወይዘሮ ሀመር ጤን ጠጋው እንግዲህ ከወለደች ሦስት ቀናት ያለፋት እሷን ጨምሮ፣ ወይዘሮ እንዳለልኝ ሲደለል፣ ብርቱካን ቡልቡል፣ እመጫት እሷም አቶ ገለታው ጨምሮ፣ ባየች ውድ ሰው፣ ትግስት ጌታቸው፣ እነዚህ እንግዲህ የፋኖ ቤተሰብ ናቸው ተብለው እየታሰሩ ናቸው። ብዙዎቹ እመጫት ናቸው። የት እንደታሰሩ እንኳ ማወቅ አልተቻለም ነው እየተባለው እንግዲህ በዚውጭ ጭልጋም አርማቸውን በተመሳሳይ እስር ቤት የወለዱ ሴቶች ጭምር የሚሉ መረጃዎች እየወጡ ነው የሚገኙት። በዚህ ልክ ነው እንግዲህ ከዋናው ጥላት ባሻገር ሰላማዊ ሰዎች ላይ ግፍና ሰቋ እየተፈጸመ ያለው። ፋኖ ጋር መግጠም ያው በተደጋጋሚ እንደሚባለው አንድ ጉዳይ ነው። ፋኖ የፖለቲካ ጥያቄ አለኝ ይህንን በትግል ነው በትጥቅ ትግል ነው የማስመልሰው ብሎ ትጥቅ ይዟል። ከሱ ጋር መግጠም ሌላ ጉዳይ ነው። ከፋኖ ቤተሰቦች ጋር እና ከጉዳዩ ጋር ግን ቀጥታ ግንኙነት ከሌላቸው ሰዎች ጋር በዚህ አይነት መንገድ የሚፈጸመው በደል ሊቆም ይገባል። ወደ መቅደላ የመስደድ መረጃ ላስከትል። መቅደላ በደወሎ ምዕራብ ወረዳዎች መቅደላ፣ ኮሬብ ዛሬም ኮሬብ ከተማ አቅራቢያ በዙ 23 ዲሽቃና ሞርተር የታገዘ ውጊያ እየተደረገ ነው ተብሏል። ለሶስተኛ ቀን በቀጠለው በዚህ ውጊያ ዙ 23 ሞርተር፣ ዲሽቃ በብዛት እየተኮሰ አርፍዷል ተብሏል። በዚህም ተጨማሪ አንድ ድሽቃ አንድ ዙ 23 የያዙ ስምንት ወታደሮች ተሽከርካሪዎችም እንደዚሁ ወደ ደብረ ዘይት እንቅስቃሴ ላይ ስለመሆናቸው ከሰዓት በኋላ የወጡ መረጃዎች እያሳያሉ። ከኮሬብ ደብረ ዘይት ድረስ እንደዚሁ አጠቃላይ ውጥረቶች አሉ። ሶስተኛ ቀን የያዘ ውጊያ ነው በዚህ አካባቢ እየተደረገ ያለው። ያው እንግዲህ መቅደላ የሚለውን ስም ስትሰሙ ምን ልታስታውሱ እንደምትችሉ አስተያየት መስጫ ላይ አስቀምጡልኝ። መቅደላን ስትሰሙ ምን ትዝ ይላችኋል? ወደ አዊዞን ፋግታ እና ወደ ምራብ ጎጃም ሰከላ አዋሳኝ አካባቢዎችም እንደዚሁ ዛሬ ከፍተኛ ወታደራዊ እንቅስቃሴ አለ፣ የምኖው ውጊያ የለም። ጉዳዩን እንግዲህ እየተከታተልኩ ወደ እናንተ መረጃዎችን የማደርስ ይሆናል። ቋሪት ገነት አቦ ውጥረት አለ። ዛሬም እንግዲህ ለአንድ ሳምንት የዘለቀ በነዋሪዎች ላይ በዚህ አካባቢ የመንግስት ወታደሮች ከፍተኛ በደል እየፈጸሙ ነው። ንብረት አውድመዋል። የሕክምና ተቋማትን አውድመዋል። የንግድ መደብሮችን እንደዚሁ እንዲዘረፉ አድርገዋል ነው የተባለው። ከዚሁ አካባቢ ሌላ የወጣ መረጃ በዚህ ቀጠና ከቋሪት በርካታ የመንግስት ወታደሮች ከስምሪት ቀጠናዎቻቸው ጠፍተዋል። ባለፉት ተከታታይ ቀናት ነው የተባለው። በዛሬ ሁለት እንኳ ሶስት የሚደርሱ ወታደሮች ከስምሪት ቀጠናቸው ወጥተው ጠፍተዋል ተብሏል። ሰላሌ ከአዲስ አበባ ጎጃም ጎንደር በሚወስደው መንገድ ሰላሌ ዛሬ ሰዎች ታግተዋል ተብሏል። በተደጋጋሚ ሰዎች የሚታገቱበት ቦታ ነው። ቦታው ይታወቃል። እንግዲህ ለምን ጥንቃቄ እንደማይደረግ ግልጽ አይደለም። የዚህ ቦታ ላይ እንግዲህ ብልጽግናም ለምን ጥበቃ እንደማያሰማራ ያው ያው፣ ተባባሪ ናቸው። በእርግጥ በአካባቢ ያሉት የጸጥታ አባላት ከዝርፊያውና ከግተው ጋር አሊዶሮ ግብር ተብሎ የሚጠራው ቦታ ላይ ዛሬ አንድ ሙሉ አውቶቡስ ሰው ከረፋዱ አራት ሰዓት ላይ በሸኔ ታጣቂዎች ታግቶ ተወስደዋል የተባለው ሾፌሩንም ረዳቱንም ጨምሮ ከ63 በላይ ሰዎች ታግተው ተወስደዋል ተብሏል። ሌላው መረጃ ጄኔራል መሐመድ ተሰማ የምስራቅ እዝ ከፍተኛ ወታደራዊ መኮንኖች እና ወታደራዊ አመራሮችን ሰብስበው ካስተላልፏቸው መልዕክቶች መካከል የተገኘ መረጃ ነው። ጄኔራል መሐመድ ተሰማ በፕላዝማ ባደረጉት ንግግር በብርሸለቆ እና ሌላ ቦታ ለሚገኙ ወታደራዊ መሪዎች በተለይ በአማራ ክልል ያለው ሁኔታ በተመለከተ አቅጣጫም አስቀምጠዋል። ሪፖርትም ቀርቦላቸዋል ነው የተባለው። በርካታ የሰራዊት አባላት ከስምሪት ቀጠናቸው ስለመጥፋታቸው ሪፖርት ቀርቦላቸው በዚህም እንደዚሁ ከፍተኛ ቁጣ አሰምተዋል። ይህን ሪፖርት ብላችሁ ታቀርባላችሁ ወይ ነው ያሉት። ቀጣይ በሚኖረው እንግዲህ ስልጠናና አስተያየት ከሰጡ በኋላ ቀጣይ ሌላ ግዳጅ አለብን ከሚለው ባሻገር በአማራ ክልል ባለው ጦርነት ላይ ቀጣይ መተግበር አለባቸው በሚል የሰጡት አቅጣጫ ነው ይሄ በተለይ እንግዲህ ለምስራቅ ዕዝ የሰራዊቱ አባላትና አመራሮች ተሰጠ ነው የተባለው ኦሪንቴሽን ፋኖን የሎጂስቲክን ማዕከላት በአየርና በከባድ መሳሪያዎች ማውደም ቀጣይ ዕቅድ ይሆናል። ያው እስካሁንም ሲደረግ የቆየ ነው፣ የተለየ ነገር የለውም። የፋኖ መሪዎችን በጥናት በድሮን ጥቃት መፈጸም የሚለው ተደጋጋሚ ተሞክሯል። ከከተማ እስከገጠር ድረስ የፋኖ የመረጃ ሰንሰለቶች እና መዋቅሮችን መከታተል መበጠስና እና ሴሉን ማግኘት የሚል እዚሁ ከመረጃ አንጻር መረጃ ተላልፏል ከፋኖ የሚከዱ ካሉ በተለየ ሁኔታ እነሱን መጠቀም ያስፈልጋል የሚለው በዋና ጉዳይ ሊታይ ይገባዋል በነገራችን ላይ ከፋኖ የሚከዱ ከተገኙ እነሱን ለግዳጅ እና ከፋኖ ጋር ለሚደረገው ጦርነት በዋናነት መጠቀም የሚለው በተደጋጋሚ የተገለጸ ነው። አሁንም በዚህ ተሞክሮዎች አሉ። ከመንግስት ጋር ነን ብለው የቀድሞ ጓደኞቻቸውን ለመውጋት የመረጃ የሚሰጡ አጠቃላይ እንደዚሁም ሰራዊትና ሚሊሻ የሚመሩ ሁሉ እንዳሉ ተረጋግጧል። በአርማጫው ሰሞኑን በነበረው ውጊያ በዚህ መንገድ ስድስት የሚደርሱ የቀድሞ ፋኖ ነን ብለው አሁን ለመንግስት እጅ የሰጡና ፋኖን ለመውጋት እንቅስቃሴ ላይ የነበሩ በውጊያ ስለሞታቸው የሚገልጹ መረጃዎች ናቸው ያሉት። ይሄ በኦሮሚያ ክልልም እነ ጃል መሮን ለመውጋት የሄደው መቶ አስራ ስድስት ወታደር ያለቅበት ዘመቻም እንደዚሁ ጃልሰኝ ወታደር እየመራ ሄዶ ወለጋም ተመሳሳይ ክስተት ነው ያጋጠመው። ስለዚህ አሁን እጅ የሚሰጡ በተለያየ መንገድ ምህረት ጠይቀው ገቡ የሚባሉት በዋናነት መንግስት የሚፈልጋቸው ከቀሪው የፋኖ ጋር ለሚኖረው ዘመቻ ወይም ደግሞ ከቀሪው የሸኔ ኃይል ጋር እንደታየው ለሚኖረው ዘመቻ ነው እንጂ ውሎ አድሮ እነሱንም በሌላ መንገድ ማጥቃቱ የማይቀር ነው ካሁን በፊት እንግዲህ ሚሊሻዎች ሲጠይቁ እንዴት የተዋጉን ሰዎች ታስገባላችሁ እስከተጥቃቸው ሲባሉ የተወሰነ ጊዜ ነው የምንጠቀምባቸው ከዛ በኋላ እነሱን ተጠያቂ ይሆናሉ እንኳን መሳሪያቸው እነሱም በህይወት አይኖሩም የሚል ምላሽ ነው ለሚሊሻዎቹ እየተሰጠው ስለዚህ እንግዲህ እነዚህ ከፋኖ የሚመጡትን በዚህ መንገድ በልዩ ሁኔታ መጠቀም አለብን ነው እየተባለው በማህበራዊ ሚዲያ የሚታየውን የአደረጃጀት ክፍፍልና ትርምስ በሚዲያ ሰራዊቱ የበለጠ ማጉላት ይገባል ብሏል። ጄኔራሉ ከውጊያ ስምሪት ቀድሞ ኃይል ማዛባት ስራ መስራት ያስፈልጋል። ጥቂት ኃይል እና አሳሽ ኃይል በመስደድ ተኩስ ሲከፈት ከኋላ በርካታ ኃይል በማስገባት እና ከበባ እንዲሁም ደግሞ አፈና በመፈጸም ጦርነቱን ማጠናቀቅ ይገባል። የሌሊት ዘመቻዎችንም እንደዚሁ መቀጠል አለብን፣ የሚል ትዕዛዝ ነው እየሰጡት፣ መመሪያ ነው ያስተላለፉት። አስፈላጊ ሲሆን ወደ ከተሞችም እየሳቡ ማጥቃት እና ሚሊሻው በአመዛኙ ፋኖ የሚከተለውን የጦርነት ታክቲክ ደፈጣን እንዲጠቀም ማድረግ ይገባል ብለዋል። በተጨማሪ እንግዲህ ወታደራዊ አመራሮቹ ወደ ብር ሸለቆ ለአስቸኳይ ተሐድሶ ስልጠና ከተለያዩ ቦታዎችም መግባታቸውን ሰብቻለሁ ሲል መረብ ሚዲያ ነችችን ይህን የዘገበችው መረጃ ምንጩ ወደ ወልዲያ ዙሪያ የሚወስደን መረጃ ላስከትል። ወልዲያ ዙሪያ ቦሆሮ ወደ እዜት በር ከፍተኛ ወታደራዊ እንቅስቃሴ ያለን የተባለው ዛሬ በርካታ ዲሽቃ ሞርተር፣ እንዲሁም ደግሞ ዙ 23 እና ሌሎች የቡድ መሳሪያዎችን የያዘ በርካታ የእግረኛ ሰራዊት እና መካናይዝድ ኃይል ከቦሆሮ ወደ እዜት በር በተለይ ዛሬ ከፍተኛ እንቅስቃሴ አለ። በዚህ አካባቢ ሰሞኑን ተከታታይ ከባድ መሳሪያ ድብደባ ነበር እየነበረው፣ ከፍተኛ ወታደራዊ እንቅስቃሴ ቢኖርም ግን እስከዚሳ ድረስ ውጊያ አለመኖር ነው የመረጃ ምንጮቹ እየገለጹት። ወጠጥ መርጦ ባለፉት ቀናት እንግዲህ በተከታታይ በነበረ የከባድ መሳሪያ ድብደባ በርካታ መኖሪያ ቤቶች እንደዚሁ ውድመት ደርሶባቸዋል ተብሏል። ሰባት ሰዎች በከባድ መሳሪያ ቆስለዋል ነው እየተባለው። የወልዲያና አካባቢ ያለው ሁኔታ ነው። ተጨማሪ መረጃዎች ሲኖሩ በሌላ የመረጃ ጊዜ የምንመለስበት ይሆናል። ሌላው መረጃ የኦነግን ውስጣዊ ክፍፍል የሚያሳይ ነው። እንግዲህ የብልጽግና ተሿሚ የሆኑት ኦቦ ቀጀላ መርዳሳ ባለፈው ኦነግና ኦፌኮ በኢሊ ሆቴል ያወጡትን መግለጫ እኔ ያላውቀውም እ ያልቀበለውም ብለዋል። እሳቸው እንግዲህ የዳውድ ኢብሳ ምክትል ናቸው ብሎ ነው ብልጽግና ሹመት የሰጣቸው። ዛሬ በርካታ ጉዳዮችን አንስተዋል። አህዱ ሬዲዮ ላይ ቀርበው በሰጡት ማብራሪያ የሽግግር መንግስት ተብሎ የቀረበው ጉዳይ ተቀባይነት የለውም፣ እኛ አናውቀውም ነው ያሉት። ባለፈው ኦነግና ኦፌኮ ያወጡትን መግለጫ ሙሉ በሙሉ እንደማይቀበሉትም አረጋግጠዋል። የፓርቲው አቋም ተብሎ የቀረበው የሽግግር መንግስት ምስረታ ፓርቲው በስራ አስፈጻሚ በጠቅላላ ጉባኤ በማዕከላዊ ኮሚቴ ደረጃ የሚያውቀው ጉዳይ ስለሆነ ተቀባይነት የለውም። በዚህ የሚሳተፉ ካሉ ኦቦ ዳውድ ኢብሳ ማለታቸው ነው። የሚሳተፉ ካሉ ከፓርቲው እውቅና ውጭ ናቸው። በጠቅላላ ጉባኤም ስራ አስፈጻሚ ማዕከላዊ ኮሚቴ የማያውቃቸውም ተራ የስልጣን ሽኩቻ የገቡ ሰዎች ናቸው ብለዋል። እንግዲህ እሳቸው የብልጽግና ስልጣን ተቀብለው የወጣቶች ጉዳይ ሚኒስትር የነበሩት የስፖርትና ወጣቶች ጉዳይ ሚኒስተር የነበሩት ያው እነ ዳውድ ይብሳ ፈቅደውላቸው እንዳልሆነ ይታወቃል። ያው እነ ዳውድ ይብሳን ለማጥቃት አብይ አህመድ የነጠለበት መንገድ ነው። ኦነግ ድርጅታዊ እና ቁመናው ተዳክሟል ወርዷል ነው የሚሉት ኦቦ ቀጀላ። መንስኤውም ደግሞ የውስጥ ክፍፍልና የስልጣን ሽኩቻ ነው። በድርጅቱ ፍትሃዊ የስልጣን ሽግግር ቢኖር ኑሮ ኦነግ በዚህ ደረጃ አይወርድም ነበረ፣ ወይም ደግሞ በዚህ ደረጃ አቋሙ አይደክምም ነበር ሲሉ ነው የገለጹት። እንግዲህ ኦነግ ውስጥ ያው ያው ኦነግ በነገራችን ላይ ያሁን ለታሪክ ጻፊዎች ጉዳዩ እንዳለውን ወደ አስራ ስድስት ድርጅቶች ደርሰዋል። ቅርጻቸውን እየለወጡ በተለያየ መንገድ ብዙዎች ወደው ተመስርተው ተገንጥለው ይከስማሉ። ለበርካታ ዓመታት እንግዲህ የኦነግ ሊቀመንበር ያው ዳውድ ኢብሳ ናቸው። በከተማ የሚገኘው እሳቸው የስልጣን ሽግግር አድርገው ፍታዊ የስልጣን ርክክብ ስላላደረጉ ድርጅቱ ተዳክሟል ወድቋል ብለዋል ኦቦ ቀጀላ መርዳሳ። እንግዲህ በትጥቅ ትግል ውስጥም የሚገኘው የኦሮሞ ነጻነት ሰራዊትም የዚሁ አንድ አካል እንደሆነ ነው መረጃዎች የሚያሳዩት። ጌታቸው ረዳ በትግራይ ውስጥ አሁንም ከ250 ሺህ በላይ ታጣቂዎች እንዳሉ ገልጿል። ሰሞኑን ለዲፕሎማቶች በሰጠው ማብራሪያ አሁንም 250 ሺህ በላይ ታጣቂዎች ይገኛሉ፣ የመሳሪያዎቻቸውንም ታጥቀው ነው የሚገኙት። የግድ ጌታቸው ይህንን ለዲፕሎማቶች ሲገልጽ የፕሪቶሪያን የሰላም ስምምነት ለማስፈጸም ቁርጠኛ ነበርኩኝ እኔ ግን እነ ደብረ ጽዮን እያደናቀፉብኝ ስለነበረ ይህንን ትጥቅ ማስፈታት አልቻልኩም ብለዋል። እንግዲህ ይህንን በተመለከተ እነ ደብረ ጽዮንም ጌታቸውም አይደለም መሰረታዊ ችግሩ የአብይ ችግር እንደሆነ ይታወቃል። አሁን ግን ጌታቸው የዲፕሎማሲ ድጋፍ ለማግኘት የፕሪቶሪያዊ ሰላም ስምምነትና ለሰላም ቁርጠኛ ሆኖ ለመታየት ይህንን እያለ ነው የሚገኘው። ግን ደሞዝ እየከፈለ የፌዴራል መንግስት የሚሰጠውን ለማህበራዊ ጉዳዮች ጭምር የተበጀተ በጀትን ለታጣቂዎች የካምፕ ወደሞ አጠቃላይ ሎጅስቲክ እና ደሞዝ እያደረገ የቆየው ራሱ ጌታቸው መሆኑ ይታወቃል። አሁን ግን በዚህ መንገድ ለማምለጥ ነው እየሞከረ ያለው። ይሄ በሌላው መንገድ ለነ ደብረ ጽዮን ደጋፊዎች ደግሞ ሌላ እኮ አውንታዊ ዜና ነው የሚሆነው። ጌታቸው ረዳ ይፍረስ ብሎ ነበር። ሰራዊቱ ለነ ደብረ ጽዮን እንዳይፈረስ አድርገዋል የሚለው ለነ ደብረ ጽዮን ድጋፍ የሚያስገኝ አስተያየት መሆኑን እንግዲህ ጌታቸው ዘንግቶታል ወይ ደግሞ በፕሪቶሪያ የሰላም ስምነት አደናቃፊነታቸው ዓለም እንዲያውቃቸው በሚል እንደዚህ አይነት ሪፖርቶችን እያቀረበ ነው የሚገኘው። ራያ በራያ ቀጠና ያሉ የህዋ ታጣቂዎች ቆቦና ለማጣ ከተሞች መታወቂያዎችን እያሰሩ ወደ አዲስ አበባ በብዛት እየሄዱ ነው የሚል መረጃ ወጥቷል። ባለፉት ቅዳሜና እሁድ ባለፉት ቅዳሜና እሁድ ብቻ ከሰላሳ አምስት በላይ ታጣቂዎች በዚህ መንገድ መታወቂያዎችን አሰርተው በራያ ቀጠና ከሚገኙ የህዋ ታጣቂዎች ወልቶ ወደ አዲስ አበባ ሄደዋል ነው የተባለው። እንግዲህ መታወቂያዎችን የሚያሰሯቸው በምን መንገድ እንደሆነ ግን እየተረጋገጠ የታወቀ ነገር የለም። በተመሳሳይ በዚሁ በራያ ቀጠና መሆኒ በታጣቂዎችና በሚሊሻዎች መካከል ቲዲኤፍ እየተባሉ በሚጠሩ ታጣቂዎችና በአካባቢ ሚሊሻዎች መካከል በነበረ ተኩስ ሰሞኑ እንግዲህ አስተዳደሩ እናፈርሳለን በሚል በዚህ ህይወታቸው ያለፉ የሚሊሻ አባላት ቀብር ላይ የሚሊሻ ቤተሰቦች የኢትዮጵያ ሰንደቅ ዓላማ ይዛችሁ ወጥታችኋል በሚል ታጣቂዎቹ አስረው ወስደዋቸዋል። ይህንን ሰንደቅ ዓላማ እንዴት ይዛችሁ ትወጣላችሁ? በሚል የሚሊሻ ቤተሰቦች ታስረዋል ነው እየተባለው። ሌላው የትግራይ ጊዜያዊ አስተዳደር በተመለከተ እስካሁን ድረስ የተረጋገጠ ውክልና የተሰጠ የለም ተብሏል። ዛሬ ሰኞ ነው። እንዲህ ባለፈው ቅዳሜና በተለይ ቅዳሜ ዕለት ለጀኔራል ታደሰ ወረደ ስልጣን ተሰጥቷል የሚሉ ብዙ ዘገባዎች ሲወጡ ህወሓትም እሱ ፕሮፖዛል ማቅረቡ የታወቀ ነው። እስካሁን ግን ለየትኛውም ሰው የተሰጠ ስልጣን የለም። እንግዲህ ከነ አምባሳደር ወንድሞ አሳምነው እንደው ደግሞ እነ ታደሰ ወረደ ናቸው የተባሉት። ከዚህ ውስጥ እንግዲህ ለማን እንደተሰጠ እስካሁን የታወቀ ነገር የለም እስከዚህ ሰዓት ድረስ፣ በቀጣዮቹ ቀናት የሚታወቅ ይሆናል። ሌላ የአንድ አፍሪካ መረጃ አልጨምርና መረጃዎችን ላጠናቅ። በዚህ በመካከለኛው ምስራቅ አፍሪካ ሩዋንዳ እና ቤልጅየም የዲፕሎማሲ ሰጥ ገባ ውስጥ ገብተዋል። ሩዋንዳ የቤልጅየም አምባሳደሮች በአርባ 48 ሰዓት ሩዋንዳ ነው ደግሞ ኪጋሊን ለቀው እንደወጡ በሰጠችው ትእዛዝ መሰረት ቤልጅየም ዲፕሎማቶቿን አስወጥታለች ነው የተባለው። የሁለቱ ሀገራት ውዝግብ ውስጥ የገቡበት ጉዳይ በኮንጎ አሁን እየተደረገ ያለውን ጦርነት የኤም ሀያ ሶስት አማጺ ቡድን ከዲሞክራቲክ ኮንጎ መንግስት ጋር እያደረገ ባለው ጦርነት ቤልጅየም በተደጋጋሚ ሩዋንዳ እጁ አለበት የሚል ወቀሳ ማቅረቧን ተከትሎ ነው። እንግዲህ ሩዋንዳም ቤልጅየም በድሮ ቅኝ ግዛቷ ዲሞክራቲክ ኮንጎ ውስጥ እጇን አስገብታለች የሚል ሁለቱም ሀገራት እንግዲህ በዚህ በኮንጎ ውስጥ ያለው የማዕድን ጦርነት ውስጥ ያው በተዘዋዋሪ እጃቸው አለበት ነው የሚባለው በዚህም የሰጣለበ ውስጥ ገብተው የዲፕሎማሲ ማቋረጥ ውስጥ ገብተዋል። ሰሞኑን የሩዋንዳ የመከላከያ ሚኒስትር ኢታማጆር ሹም ወደ አዲስ አበባ ማቅናታቸውንም እንደዚሁ ዘገባዎቹ እያስታውሳሉ። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ከምንገናኝ መልካም ጊዜ።